አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ አገሬ ልጆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላ። ያላችሁት ሻማ ቲቪ ላይ ነው። እኔ ሄክማ ነኝ። ይህ ቪዲዮ የሚሆነው ለጀማሪ ዩቱበሮች ብቻ ነው። ጀማሪ ከሆናችሁ እዩት፣ አይለፋችሁ፣ ይጠቅማችኋል። ጀማሪ ካልሆናችሁ ግን እለፉት፣ ለእናንተ ምንም አይነት ጥቅም ስለሌለው ማለት ነው። ጀማሪ የሆናችሁ ግን በደንብ አርጋችሁ እዩ፣ ተከታተሉኝ። ለናንተ አሪፍ መፍትሄ ነው፣ ዩቱባችሁን ለማሳደግ ይጠቅማችኋል። ተከታተሉኝ ማለት ነው። እሱ ምንድነው? ውድ ቤተሰቦቼ በሾርት ቪዲዮ እንዴት አድርጋችሁ ሳውንድና ሀሽታግን በመጠቀም ዩቱባችሁን ማሳደግ እንደምትችሉ በሾርት ቪዲዮ ብዙ ሰብስክራይበር ይመጣል። ስለዚህ እነዛን ሰብስክራይብ ማግኘት እንደምችሉ ነው የማሳያችሁ ማለት ነው ሾርት ቪዲዮ ማለት ውድ ቤተሰቦቼ ከስልሳ ከ ሰከንድ በታች ያለ ቪዲዮ ነው ማለት ነው የትኛው ቪዲዮ መሆን ይችላል ለምሳሌ የምግብ ቪዲዮ ሊሆን ይችላል የተለያዩ ቫይራል የወጡ ቪዲዮዎች ሊሆኑ ይችላሉ እነሱን ከአንድ ደቂቃ በታች እያደረጋችሁ ከስልሳ ሰከንድ በታች እያደረጋችሁ በቪዲዮ ኤዲቲንግ እያስተካከላችሁ ብትለቋቸው ዩቲዩባችሁ ቫይራል እንዲወጣ ይጠቅማችኋል። እንዲሁም ደግሞ እናንተም የምትሰሩት ነገር ሰው ጋር ተደራሽነት እንዲኖረው ያግዛችኋል ማለት ነው። አሁን ወደ አሰራሩ አሳያችኋል። እንዴት አድርጋችሁ በሾርት ቪዲዮችሁን ሳውንድና ሃሽታግ ጨምራችሁ እንደምትጭኑ አሳያችኋለሁ። አብራችሁኝ ኑ። ጀማሪ ከሆናችሁ ብቻ ማለት ነው። አሁን ውድ ቤተሰቦቼ እዚች ጋ ያ ዩቲዩብ ች ጋ ትገባላችሁ። እዚህ ጋ ሆም አለ። እዚጋ ሾርት የሚለዋ አለ። የመደመር ምልክተን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። እሱን ክሊክ ስታደርጉት እዚህ ጋ ወደ እንትናችሁ ይወስዳችኋል፣ ወደ ጋላሪያችሁ ወደ ቪዲዮዋችሁ ይወስዳችኋል ማለት ነው። እኔ እዚህ ጋ ያዘጋጀሁት 58 ደቂቃ የሆነ ቪዲዮ አለ። እሱን ክሊክ አድርገዋለሁኝ ማለት ነው። እንደዚህ ይመጣልኛል። አያችሁት? እንደዚህ ሆኖ ይመጣልኛል። እቺ ጋር ኔክስት የምትለው አንድ ነገር አንድ ጊዜ ክሊፍ አደርጋታለሁ ማለት ነው። ትንሽ ድምጽ ልቀነሳው። አያችሁት? ውድ ቤተሰቦች፣ አሁን እንደዚህ ሆኖ መጣልኝ። ቅድም ሳውንድ የሚለው ያልኳችሁ ነገር ነበረ። እዚቺ ጋር አያችሁት? እዚቺ ጋር አድ ሳውንድ የሚላለ፣ አንድ ጊዜ ክሊክ አድርጉታላችሁ። እንደዚህ ስታረጉት እዚህ ጋር ፍሪ የሆኑ ቫይራል የወጡ ሾርት ቪዲዮዎች አሉ ማለት ነው። ያኔ ሳውንዶች አሉ፣ ቫይራል የወጡ ሳውንዶች አሉ። አሁን እነዚህ ሳውንዶች ስትጠቀሙ ምንድነው አሁን ለምሳሌ እዚህ ጋር ያለችው ሳውንድ 7.6 ሚሊዮን ሾርት ቪዲዮ ተጠቅሟታል ማለት ነው። ስለዚህ የእናንተን ቪዲዮ ቫይራል እንዲወጣ ያደርገዋል ማለት ነው። በጣም ብዙ ነው ያለው፣ ይሄ ሁሉ የሱ ነው። እናንተ እዚህ ጋር ብዛቱን እያያችሁ ነው መጠቀም ያለባችሁ። ለምሳሌ ሚሊየን ቤት ያለውን ነው ማድረግ ያለባችሁ። እዚህ ጋር ዘጠኝ ሚሊየን እምላለን እናንተ ለየሚመቻችሁን እዚህ ጋር ሙዚቃ አለ፣ ክላሲካል አለ፣ ኢስላሚክ ነገሮች አሉ። አሁን ለምሳሌ እጂ መጠቀም እንችላለን። ይሄ አሁን አዝካር ነው እንግዲህ እዚህ ጋር ያለ በጣም ብዙ ነው ያለው ማለት ነው እዚህ ጋር ደግሞ ፍሬንድሽፕ የሚላለ እዚህ ጋር ደግሞ እዚ ጋ ሽፉ 19 ሚሊዮን ሾርትስ ሳለው ማለት ነው። ሳውንዱ በጣም ብዙ ነው ያለው እዚጋ መንካት ይችላላችሁ። እንዲሁም ደግሞ በአረበኛ እዚ ክልክ እያደረጋችሁ ከዚጋ እየወጣችሁ አረበኛ ከፈለጋችሁ ደግሞ እዚጋ ጋር አለላችሁ ይሄ ሁሉ አለላችሁ ማለት ነው። ይሄ ሁሉ ፍሪ ስለሆነ ምንም ዩቲዩብ የሚይዛችሁ ነገር የለም ዩቲዩብ እራሱ እንትን ያለው ስለሆነ ማለት ነው። ይሄን ሳውንድ እያደረጋችሁ ቪዲዮአችሁ ቫይራል እንዲወጣ ያረግላችኋል ማለት ነው። አንዚ ቺን ክሊክ አርጊ አወጣለሁ እኔ መጠቀም የፈለኩት ይችን ሳውንድ ነው። 7.6 ሚሊየን አለው ማለት ነው። እቺን ተጠቀማለሁ ቢስሚላህ። ከዛች ጋር ቀስቷን እንትን ያውቃታላችሁ ማለት ነው። ከዚ አሁን ወደ ቪዲዮ ገብቶልኛል ማለት ነው። አሁን እዚህ ጋር ማስተካከል ያለብን ነገር አለ። ምክንያቱም የእኔ የቪዲዮውን ድምጽ የምፈልገው ከሆነ ይሄኛውን ድምጽ እንትኑን ብቻ ነው እንጂ የማድርገው ድምፁን አጥፈዋለውኝ ማለት ነው። የት ነው የምናገኘው? እዚች ጋ ድቤሶች፣ እዚች ጋር ሁለት ሰረዝ ነገር አለች እዚህ ጋ ማለት ነው። ይችን አንድ ጊዜ ክሊክ እናደርጋታለን ከዛ እንደዚህ ሆነ ይመጣልናል። አያችሁት? አሁን ኦሬዲ የእናንተን ድምፁን ሳይለንት አድርጎታል ራሱ ማለት ነው። ስለዚህ አሁን እኔ ይሄኛውን ድምጽ የምፈልገው ከሆነ እተዋለሁ። የራሴን ድምጽ የራሴን የቪዲዮውን ድምጽ ማልፈልገው ከሆነ ይሄኛውን ድምጽ አደርገዋለሁ ማለት ነው። የራሴን የምፈልገው ከሆነ ደግሞ የታችኛውን ድምጽ እንደዚህ አድርጌ ዜሮ አደርገዋለሁ። ወይም የተወሰነ ከዚህም ግማሽ ከዚህም ግማሽ ማድረግ ትችላላችሁ። ልክ እንደ ባግራውንድ እንትን ይሆንላችኋል፣ ድምጽ ይሆንላችኋል ማለት ነው። ስለዚህ እኛው ከዚ ይሄ ዚህን ቪዲዮውን እንትን ስለማልፈልገው ሙሉ ለሙሉ አጠፋዋለሁ ማለት ነው። አጠፋውና የራሴን ቪዲዮ ድምፅ ጨምራለሁ። አያችሁት ጋ ጋር የራሴ ዩር ኦዲዮ ትላለች እዚህ ጋር ደግሞ የሳውንዱ ነው ማለት። አሁን የሳውንዱ ሙሉ ለሙሉ አጥፋውት። እናንተ ማጥፋትም ትችላላችሁ መጨመርም ትችላላችሁ። እስኪ እንትንሽ ልጨምርበት። ግን ያኛው እንትን ስለሆነ ነው ማጥፋት ይፈልኩት ማለት ነው። ኦኬ እኔ የራሴ ላጥፋው ላጥፋውና ላድርገው ሁለቱንም ማለት ትችላላችሁ እንዳልኳችሁ። ግን ይሄኛውን ላድርገው ማለት ምክንያቱም ለቪዲዮ የሚገልጸው ቪዲዮን የሚገልጸው ይሄኛው ሳውንድ ስለሆነ ማለት ነው። ይሄኛው ፉል አድርገዋለሁ። ስለዚህ እዚህ ጋር አራት አረግና እነካዋለሁ ማለት ነው። አሁን ኦልሬዲ ድምጹ ገብቶልኛል፣ ይሄኛው ድምፅ። ከዛ ውድ ቤተሰቦች፣ ሁለተኛ ነገር የሚቀረን ነገር አለ። አሁን እዚህ ጋር ጽሁፍ እናስገባበታለን ማለት ነው። እችጋ እናንተ እንግዲህ ለቪዲዮዎቹ የፈለጋችሁትን ነገር ታስገቡበታላችሁ። እኔ ግን ሱብሃነላህ ብዬ ነው የምጽፍበት ማለት ነው። ታይብ እዚህ ጋር ታይብ፣ እኔ ራሴን ጽፌያለሁ ማለት እናንተ የፈለጋችሁትን ነገር መጻፍ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ዙም ታደርጉታላችሁ ማለት ነው። እዚህ ጋር ነው የማደርገው እኔ እናንተ እዚህ ጋር ማረግ ትችላላችሁ፣ እዚህ ጋር ማረግ ትችላላችሁ፣ የፈለጋችሁ ቦታ ማረግ ትችላላችሁ። እኔ ግን ቪዲዮ እንዳይካልለው እዚህ ጋር አደርገዋለሁ፣ ምክንያቱም ይሄ ቪዲዮ እንትን ስለሆነ ጽሁፍ ስለሆነ ማለት ነው። ከለር መጠቀም ከፈለጋችሁ እንድትነኩትና እንደዚያውን ኤዲት የሚላለ እሱን አንዴ ክሊክ ታደርጉታላችሁ። እዚህ ጋር የተለያዩ ከለሮች አሉ ይሄ ማረክትችላላችሁ ይሄ ማረክትችላላችሁ ማረክትችላላችሁ። እንዲሁም ደግሞ እንደዚህ ዳብል ሳይሆን ደግሞ እንትን ማረግ ከፈለጋችሁ ይች አንድ ጊዜ የምትለዋን ክሊክ ታደርጉታላችሁ ብቻ ይሆንላችኋል ማለት ነው። ጽሑፉ ብቻ ይሆንላችኋል። ዳብል ሳይሆን ደግማችሁ ደግሞ አንድ ጊዜ ክሊክ ስታደርጉት እንትን ይሆንላችኋል። ባግራውንድ ይኖርላችኋል ከኋላ ማለት ነው። እኔ ግን በአግራውንድን ስላልፈለኩኝ ዳብል ብቻ አድርጌ ነው የምጽፈው። መልሼ ይሄንን ይችኑ ኤዋን ክሊክ አደርጋታለሁ ማለት ነው። እንደዚህ አደርገዋለሁ። ይሄን የፈለግኩት ከለር ደግሞ አረንጓዴ ወይስ ቀይ? ቀዩ ይሻላል። ቀዩ ላድርግበት። እዚ ጋር ደን ምትለዋን እመርጣለሁ ማለት ነው። አሁን እዚ ጋር ኔክስት ምለዋን እነካለሁ። ውድ ቤተሰቦቼ እንደዚህ ካደረኩኝ በኋላ ውድ ቤተሰቦቼ አሁን ወደ እንትን ወሰደኝ። አሁን እንድን ነው የቀረኝ ሃሽታግ ያልኳችሁ ነገር እዚህ ጋር ነው ማለት ነው። አሁን እዚች ጋር ሃሽታግ እነካለሁ። ሃሽታግ ምንድን ነው ላላችሁ የሃሽታግ እንደዚህ አረግ እና እዚች ጋር ስልካችሁ ላይ እዚችጋ ትመጡና ቢስሚላ እዚችጋር ትመጡና አንድ ጊዜ ይችን ነገር ማለት ነው የተለያዩ ምልክቶች መታወጣ አንድ ጊዜ ክሊክ ታደርጓታላችሁ እንደዚህ ስታረጉት እችቱና ሃሽታግ የምትባለዋ ነገር ይች ነች። ሃሽታግ እቺ ከዶላር ምልክቷ ቀጥላ መካከል ላይ ከኤዋ ከዚች ካለችዋ ና ከመካከል ላይ ያለችዋ ሃሽታግ ምልክቷን አንድ ጊዜ እሷን ክሊክ ተደርጉታላችሁ ማለት ነው። ከዛ ምን ይመጣላችኋል ውድ ቤተሰቦች? እዚ ጋ ሃሽታግ ስትነኩ የተጻፉ ነገሮች አሉ። አሁን ለምሳሌ እዚጋ ዲዩት የሚላለ ቫይራል ቪዲዮ የሚላለ አያችሁት፣ ሀበሻ የሚላለ እናንተ የፈለጋችሁትን ነገር መጻፍ ትችላላችሁ። እኔ ለምሳሌ እዚህ ጋሁን ማሻ አላህ ብዬ እጽፋለሁ ማለት ነው። ምንድነው? ቢስሚላህ ጠይብ፣ እዚህ ጋሁን ማሻ አላህ ብዬ ጽፋለሁ አያችትሁ ገና ነው ኤምን ስጽፍ ገና ነው ኤምን ስጽፍ ምን መጣልኝ? እዚህ ጋ ማሻአላህ አንድ ነጥብ አንድ ሚሊዮንስ ቪዲዮ እንዲሁም ደግሞ ሁለት መቶ ሀያ ሁለት ሺህ ቻናል በዚህ እንትን ተጽፏል ማለት ነው። አሁን ይሄ የእናንተን ቪዲዮ ቫይራል እንዲወጣ ያደርግላቸዋል። እዚህ ጋር የፈለጋችሁትን ነገር መጻፍ ትችላላችሁ። አሁን ለምሳሌ አድርገዋለሁ ማለት ነው። ድጋሚ መልሼ እዚሁ ላይ ሌላ ሃሽታግ ጨምርበታለሁ ሃሽታግ እያላችሁ ለምሳሌ ሃሽታግ ጥላለው ዲዩቲ የሚለውን ጨምረዋለሁ ማለት ነው። አሁንም ድጋሚ ሃሽታግ ራሱ ቀይ እስከሚመበራላችሁ ድረስ ማለት ነው ሃሽታግ አሁንም ሃሽታግ ትነካላችሁ። እዚህ ጋር ቫይራል ቪዲዮ እዚህ ጋር ቫይራል ቪዲዮ የምትለው መልሼ ደግሞ እሱን ጨምረዋለሁ ማለት ነው። ስንት አለው ማለት መሰላችሁ? ቫይራል ቪዲዮ የሚለው መልሻ ሃሽታግ ላይ ገና ላሳያችሁ። ቫይራል ቪዲዮ ስንት አለው ማለት ማለት ነው 246000 ቪዲዮዎች 21 ሚሊዮን ቻናል በዚህ ላይ እንትን አለበት ማለት ነው። ስለዚህ የእናንተን ቪዲዮ ቫይራል እንዲወጣ ያግዛችኋል ማለት ነው። ከዛ ምን ልጻፍበት? ኢትዮጵያ ብዬ ልጻፍ ብዬ ጽፍላችሁ ይመጣላችኋል። እዚህ አንድ መቶ አምስት ሺህ ቪዲዮ ያለው እንዲሁም ደግሞ 99.9 ኬ ቻናል አለ በዚህ ማለት ነው። በዚህ ኢትዮጵያ በሚለው ሃሽታግ ውስጥ ስለዚህ ጨምሩት ይሆናል ማለት ነው። አሁንም እንዲህ ሃሽታግ እያደረጋችሁ እናንተ የፈለጋችሁትን ነገር ብቻ ከዚህ ከሃሽታጉ ስር የሚመጣላችሁን ብዙ እንትን ያለውን ትጨምራላችሁ። ለምሳሌ አሁን ሃሽታግ ይቺ ነገር ዛሬ ለምን እዚህ እየመጣች እንደሆነ አላቅም። ሱብሃናላህ ብዬ ልጻፍ። እንደምታዩት እዚህ ጋር አሁን ገና ሶንስ ጽፍ ማለት ነው አንድ ነጥብ ሁለት ሚሊዮን ቪዲዮ ሺህ ቻናሎች በዚህ ሱብሃንአላህ በሚለው ጋር ሃሽታግ እንትናላቸው ማለት ነው። ስለዚህን አንድ ጊዜ ነው ካለ አስገባዋለሁ ማለት ነው። ቻናሌ ጋ ብቻ በጣም ብዙ ነገሮችን የፈለጋችሁትን ነገር ሙዚቃ ከፈለጋችሁ ለምሳሌ ሙዚክ ብላችሁ መጻፍ ትችላላችሁ። ሙዚክ ብላችሁ ብትጽፉ ይመጣላችኋል። ይኸውና ዚጋ ሙዚክ ብላችሁ ትጽፉ 124000 ቪዲዮ 19 ሚሊየንስ ቻናል በዚህ ላይ ሃሽታጉ እንትን ተብሏል ማለት ነው። ተጭኗል ማለት ነው። በሃሽታግ ተጭኗል ማለት ነው። ስለዚህ ያንን መጠቀም ትችላላችሁ። እዚህ ጋራ የተለያየ በቃ በጣም ብዙ ነገር እናንተ ብቻ እንትን ብላችሁ የፈለጋችሁትን ነገር ጻፉ፣ እዚህ ጋር ይመጣላችኋል ማለት ነው። ሃሽታጉ ጋር ይመጣላችኋል ተያይዘ። አሁን ለምሳሌ እኔ ሙስሊም የሚለውን ልጨምርበት ማለት ነው። ሙስሊም ለምሳሌ እዚህ ጋር ደግሞ አሁን አርት ብዬ ልጨምር፣ ምክንያቱም አርት ነገር ስለሚገልጽ ቪዲዮ ማለት ነው። አርት ብዬ ልጻፍ። አያችሁ አርት በሚል አርባ አራት ሚሊዮን ቪዲዮ አምስት ነጥብ አምስት ሚሊዮን ቻናል አለ፣ በዚህ አርት በሚል እንትኑ ማለት ነው። ስለዚህ እሱን እጨምረዋለሁ ማለት ነው። ከዛ አሁንም ደግሞ እንደዚሁ ብቻ እንድን ይያላችሁ ትጨምርታላችሁ ሌላ መጨመር ትቻላችሁ። ሀበሻ ብዬ ልጨምር። እዚህ ጋር ያው ሀበሻ አለላችሁ። ክሊክ ጨምረው አለው። አሁንም ደግሞ ምን ልጨምር? ምን ልጨምር? ኦኬ ሰብስክራይብ ዩቲዩብ ብዬ ልጨምር። ዩቲዩብ ይኸውና፣ እዚህ ጋር ዩቲዩብ 15 ሚሊየን ቻናል አለ እዚህ ጋር እሱን መጨመር ትችላላችሁ። የእናንተ ቪዲዮ ቫይራል ስለሚወጣላችሁ ማለት ነው። ይሄን እንትን ስለሚል አሁንም ሀሽታግ ትጨምራላችሁ። ምን ልጨምርበት? ኢቢኤስ እዚህ ጋር አለ፣ ኢቢኤስ ልጨምርበት። ሀሽታግ ብቻ እናንተ የፈለጋችሁትን ነገር ጻፉ፣ ቀይ እስከሚያበራላችሁ ድረስ ማለት ነው። እዚህ ጋር አቤል ብርሃኑ ይሆናል አለ፣ መጨመር ትችላላችሁ። በእሱ እንትን አሁን እዚህ ጋር ቀይ ያበራ ቀይ እስከሚያበራ ነበር እንትን ያልኩት። አሁን ቀይ ሲያበራ ምንድነው ታይትሉ በዝቶባችኋል፣ ስለዚህ መቀነስ አለባችሁ እያላችሁ ነው። ስለዚህ እኔ እንደዛ አድርጌ ይቀንሳለሁ ማለት ነው። አላስ በቃ እንደዚህ ይቀነሳለሁ። የሚፈቀደው መቶ ቃላቶች ብቻ ነው። እዚህ ጋ መደርደር የምትችሉት በመቶ ቃላቶች የፈለጋችሁትን ነገር መደርደር ትችላላችሁ ማለት ነው። ውድ ቤተሰቦች፣ ከዛ ምን ቀረን አሁን እዚህ ጋ አፕሎድ እዚች ጋር አፕሎድ ሾርት እዚህ ጋር ፐብሊክ መሆኗን እርግጠኛ መሆን አለባችሁ። ታይም ይህቺ እዚህ ጋር ፐብሊክ መሆኗን እርግጠኛ መሆን አለባችሁ። እዚህ ጋራ ፕራይቬት ከሆነ አይታይላችሁም፣ እዚህ ጋርም ከሆነ አይታይላችሁም። ስለዚህ ፐብሊክ ማድረግ አለባችሁ ማለት ነው። ወደ ሰው ጋር ተደራሹ እንዲሆንላችሁ ፐብሊክ ማድረግ አለባችሁ። ከዛ እዚህ ጋር አፕሎድ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው በካ አሁን ቪዲዮዎችሁ ሄደዋል ማለት ነው። ይሁንና ቪዲዮዎችሁ አሁን እዚህ ጋር አፕሎድ እየሆነ ነው ማለት ነው። ይሁንና ቪዲዮዎችሁ እዚህ ጋር አፕሎድ እየሆነ ነው። በዚህ መልኩ ቪዲዮ መጫን ትችላላችሁ። ውድ ቤተሰቦች ቻናላችሁን እያደረግላችሁ ማድረግ ትችላላችሁ። እሺ፣ ውድ ቤተሰቦቼ በዚህ መልኩ በቀን አምስት ስድስት እስከ አስር ቪዲዮዎችን አፕሎድ ብታደርጉ ቪዲዮችሁ ቫይራል ይወጣል እንዲሁም ደግሞ ሰብስክራይበርም ታገኛላችሁ ማለት ነው። ምክንያቱም የተጠቀማችኋቸው ሃሽታጎቹ ቫይራል የወጡ ቪዲዮዎች ናቸው። እንዲሁም ደግሞ ሳውንድም ላይ ያሉት እንትኖች ቫይራል እየወጡ ስለሆኑ የእናንተም ቪዲዮ ቫይራል እንዲወጣ ያግዘዋል ማለት ነው። ቪዲዮዎቹ ቫይራል ሲወጣ ደግሞ በዛው ምልክ ሰብስክራይብ ታገኛላችሁ ማለት ነው። ውድ ቤተሰቦቼ ቪዲዮ ይሄን ይመስል ነበረ። የተሳትኩት ነገር ካለ አርሙኝ። በያላችሁበት አላይ ጠብቃችሁ። ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁኑ። በያላችሁበት አላይ ጠብቃችሁ እወዳችኋለሁ። ቻው ቻው